እቺ ግለሰብ በጣም ተንኮለኛና አካባቢው ላይ ደግሞ በጣም በተንኮላ ብዙ ገንዘቦችን በመያዝ የምትታወቅ የሆነች ሴት ናት። ይህን ታሪክ ስነግራችሁ ወደ ሌላ እንዳታዞሩት፣ ምክንያቱም ሴቶች ተንኮለኛ ናቸው እያለ ብዙ ወንድ ሲያወራ እሰማለሁና ሴቶች ከወንዶች በበለጠ ምን ያክል ተንኮለኛ ናቸው በሚለው ዙሪያ ላይ የተወሰነ ነገር ብዬ ወደ ታሪኩ እገባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ የምነግራችሁ በውሸት መተባበር መጨረሻው ምን ያክል የከፋ እንደሆነ የሚያሳይ የሆነ ታሪክ ነው። ይህን ታሪክ ከመንገሬ በፊት ግን ምናልባት ታሪኩ የሚያጠነጥነው የሴትልጅ ልጅ ተንኮል የሚያሳይ ታሪክ ስለሆነ ሴቶች ተንኮለኛ ናቸው ብላችሁ ወንዶች ብዙ ጊዜ ጣታችሁን ትቀስራላችሁና እዚህ ጋ ግልጽ ማድረግ የምፈልገው ነገር አለ። አላህ Subhanahu Wa Ta'ala የሴት ልጅ ተንኮል የተናገረበት ሱራ ሱረቱ ዩሱፍ ይባላል። በዚሁ ሱራ ላይ አላህ Subhanahu Wa Ta'ala ኢነ ከይደ ኩና አዚም የእናንተ ተንኮል እኮ ብርቱ ነው በማለት ተናግሯል። እርግጥ ነው ነገር ግን እዚህ ጋ ልናስበው የሚገባውና መዘንጋት የሌለብን ነገር አላህ Subhanahu Wa Ta'ala የነሱን ከይድ የነሱን ተንኮል ከመናገሩ በፊት የወንዶችንም ተንኮል ተናግሯል።

የተገናኘ ጉዳይ እንደሆነ አስበን ቀጥሎ የምናገረውን ታሪክ በዛ መንገድ እንድትረዱት እፈልጋለሁ። ታሪኩ ይህ ነው። አንዲት ግለሰብ ናት። እቺ ግለሰብ በጣም ተንኮለኛና አካባቢው ላይ ደግሞ በጣም በተንኮሏ ብዙ ገንዘቦችን በመያዝ የምትታወቅ የሆነች ሴት ናት። ታዲያ መንገድ እየሄደች ባለችበት ሰዓት ላይ የሆነ ምግብ ቤት ትገባለች። ምግብ ቤቱ ውስጥ ገብታም ብዙ ሰዎችን ታያቸዋለች። እነዛ ሰዎች ደግሞ እሷን አያውቋትም። ከነዛ ሰዎች መካከል አንዱን ሰው በተንኮሏ ልታስረው ፈለገችና እንዲህ ብላ ተናገረች ከእናንተ መካከል እኔ ላዘው ሰው አለ? ሃያ ሪያል እሰጠዋለሁ በማለት ተናገረች። ከዛም አንዱ ወጣት ብድጋልና ምን ተፈጥሮብሽ ነው ካንቺ ላይ አላህ ያንሳልሽና ችግርሽን በማለት ይመልስላታል። ከዛም እሷ እንዲህ አለች፣ እኔ ከዚህ በፊት ባል አግብቼ ነበር። ያገባሁት ባልም ይሄው አምስት ዓመት ሙሉ በፍጹም መጥቶም አልጠየቀኝም፣ እንዲሁ መልእክትም አላከልኝም፣ ያለበትን ቦታ እንኳን አላውቅም። ሸሪአ ፍርድ ቤት ሂጄ ደግሞ መፈታት ስፈልግ እሱ እስኪመጣ ድረስ ጠብቂ፣ በህይወት ሊኖር ይችላል በማለት መለሱኝ። ስለዚህ በዚህ ጉዳይ ትብብርም ያደርግልኝ ሰው በመፈለግ ተግላይ ነኝ በማለት ትነግረዋለች። ከዛም ይህ ሰው አላህ Subhanahu Ta'ala ላንቺም መፍትሄ ይስጥሽ፣ እሱንም ባለበት ሰላም ያድርገው፣ እንዲሁም ደሞ ወደዚህም በሰላም እንዲመጣ ያድርገው። ታዲያ እኔ ምን ልታዘዝ በማለት ይጠይቃታል ማለት ነው። ከዛም እሷ እንዲህ አለችው እኔ አሁን እፈልገው ኒካሄ እንዲወርድልኝ ነው፣ በዛም በዚህም በኩል ሆኖ። ስለዚህ ኒካሄን ደግሞ ሊያወርድልኝ የሚችለው ቃዲ ብቻ ነው። ቃዲው ደግሞ በትክክል ባልዮ ፊት ለፊት ሲመጣለት ብቻ ነው ኒካሄ ሊያወርድልኝ የፈለገው። ይሄ ደሞ ሊሆን አልቻለም። ባሌ ደግሞ እስካሁን ድረስ ሊያገኘኝም መልእክት ምክንያትም ሊልክልኝ አልቻለም። ስለዚህ ከዚህ ኒካህ ማውረድ እፈልጋለሁ። ከኒካህ ውጭ ሁኜ የራሴን ህይወት መኖር እፈልጋለሁ በማለት ለዚህ ወጣት ትነግረዋለች። ከዛም ይህ ወጣት ትንሽ እንኳን ሳያስብበት፣ ምንም ሳያንገራግር እሺ እረዳሻለሁ፣ ችግር የለውም፣ እኔ ምን ላድርግ በማለት ይጠይቃታል። እሷም እንዲህ አለችው፣ አንተ ባሌ ነህ በቃ በአሁን ሰዓት አለችው። ስለዚህ አብረን እንሄድና እዛ ፍርድ ቤት ላይ የተፈጠረውን ነገር ሁሉ ለዳኛው እንነግረዋለን። ከዛም ዳኛው ካመነበት በኋላ ፍታት ይልሃል፣ ፈትቼሻለሁ ትለኛለህ። ከዛም የተፋታውበትን ወረቀት ከዳኛው እቀበላለሁ በማለት ትነግረዋለች። አንቺ የምትፈልጊው ወረቀቱን ብቻ ነው አላት። አዎ እኔ የምፈልገው ወረቀቱን ብቻ ነው። ስለዚህ ይሄንን ታደርግልኛለህ ሀያ ሪያል ልስጠህ አለችው። ከዛም እሺ አላት። በስምምነታቸውን መሰረት ፍርድ ቤት ሄዱና ለዳኛው ያለውን ጉዳይ አስረዱት። ይሄ ባሌ ነው ክቡር ፍርድ ቤት ሆይ፣ እስካሁን ድረስ ጠፍቶ የነበረው ባሌ ይሄ ነው፣ አሁን መጥቷል። ስለዚህ የመጣ ነው ደግሞ ኒካሃችንን እንድንለያይ ስለፈለግን ነው በማለት ትናገራለች። ከዛም ዳኛው ወደ ባልየው ዞር አለ። አንተም ትፈልጋለህ ይህን ሀሳብ አለው። ከዛም እሱ አው እፈልጋለሁኝ ክቡር ፍርድ ቤት በማለት ይመልስለታል። እንግዲያው ሁለታችሁም ከፈለጋችሁት ኒካሃችሁ ወርቅ ይሆናል በዛሬ እለት በማለት የሚናገሩትን ነገር እንዲናገሩ አደረገና ወረቀቱን ሰጣት። በዛ ሰዓት ነበረ የእሷ ተንኮል የታየባት ማለት ነው። ምን አለች የዛን ሰዓት ዳኛውን? አሁን እኔ የምናገረውና የምጠይቀው ነገር አለኝ በማለት ወደ ዳኛው ዞር አለች። ከዛም ዳኛው ጨርሰሻል እኮ ከዚህ በኋላ ምልት ይፈለግሽ በማለት ዳኛው ሲጠይቃት እንዲህ በማለት መለሰችለት ለዳኛው እስከዛሬ ድረስ አምስት ዓመት ሙሉ እኔን ጥሎኝ ሲጠፋና እንዲሁም ደግሞ መኖርና አለመኖሩን ሳይናገር ዝም ብሎ ሲኖር እዛ ደልቶት ተመችቶት እየኖረ ስለሆነ አሁን ሲመጣ ደግሞ ይሄው ሙሉ ጤነኛ ሁኖ ነው የመጣውና በቃ እስካሁን ድረስ ደግሞ እኔ በኒካህ ላይ ሆኜ ስራ እንኳን መስራት ባለመቻለ የተነሳ ምንም ስራ ሳልሰራ እስከዛሬ ተሳስሬ ቁጭ ብያለው ኒካህ ስላለብኝ በማለት ትናገራለች። ታዲያ ምን ፈለግሽ በማለት ዳኛው ሲጠይቃት የአምስት ዓመት ሙሉ ቀለቤን ስላልቻለኝ አሁን ላይ እንዲከፍለኝ ፈልጋለሁ በማለት ትናገራለች። ከዛም ዳኛው ወደ እሱ ዞራልና አምስት ዓመት ሙሉ ምንም አልከፈልካትም፣ ምንም አላክላትም በማለት ይጠይቀዋል። አዎ ምንም አላክላትም ክቡር ፍርድ ቤት በማለት ሲመልስ፣ እሺ ምን ያክል ትፈልጊያለሽ በማለት እሷን ጠየቃት። እሷም በአመት አንድ ሺህ ሪያል ፈልጋለሁ፣ በአምስት ዓመት አምስት ሺህ ሪያል ፈልጋለሁ በማለት ትመልሳለች። በዚህ ሰዓት ነበር የደነገጠው። የገባበት ነገር ምን እንደሆነ የገባው በዚህ ሰዓት ነበረ። ሊተባበራትና ሀያ ሪያሉን ተቀብሎ ሊጠፋ ነበር ይህ ሰው። ነገር ግን ያጋጠመው ነገር ከባድ ነው ያለው ፍርድ ቤት ውስጥ ነው ምንም አማራጭ የለውም። ይሄንን ብር መክፈል ይኖርበታል፣ ዳኛው ካዘዘ ማለት ነው። ከዛም ዳኛው ዞራልና ወደሱ ይቺማ ቀላል ናት፣ 5000 ሪያል እስከ ዛሬ ድረስ ኒካኋን ይዛ የተቀመጠች ሴት መስጠት ቀላል ነው። ስለዚህ አሁኑን ውስጣት በማለት ይነግረዋል። አሁን ላይ ብር የለኝም ብሎ ቢዋሽም እስር ቤት እንደሚገባ ሲያቅ መጨረሻ ላይ እሺ በማለት 5000 ሪያል ከፈላት፣ ለዚች ሴት ማለት ነው። ይቺ ሴት ከወጣች በኋላ በር ላይ ሆና የሰራህበትን ብላ 20 ሪያል መለሰችለት። ሱብሃንአላህ። እዚህ ላይ ልንማር የሚገባን መሰረታ የሆነ ነገር ምንድነው፣ ማንም ሰው በውሸት መመስከር እንደሌለበትና ረሱል ሰለላሁ ዐለይሂ ወሰለም ካስጠነቀቋቸው መካከል አንዱ መሆኑን ልናውቅ ይገባል። ዝም ብሎ ማንም ሳያይ ሳይመለከትና ያንን ነገር ሳያውቅ ዝም ብሎ የሚመሰክር የሆነ ሰው እሱም ራሱ ትልቅ የሆነ ውሸታም ስለሆነ በውሸት መመስከር የሚባል ነገር የለም። ባሏ ሳይሆን ባሏ ነኝ ብሎ መስክሯል። እንዲሁም ከዛ በፊት አግብታ ይሁን ሳታገባ ይሁን፣ እንዲሁም ደግሞ ያ ባሏ ጠፍቶ ይሁን ሳይጠፋ ይሁን ምንም ሳያውቅ ዝም ብሎ ሃያ